የኢትዮጵያ ብሔራዊ ቡድን ከዛሬ ጀምሮ እንዲሰባሰብ ጥሪ ለተጫዋቾች መደረጉ ይታወቃል። ትላንትናም የ22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች መደረጋቸው ይታወቃል እና በቀጣይ ጊዜ ከቀናት ጀምሮ ወደ ልምምድ እንደሚገባ ይጠበቃል። የአቡበክር ናስር ከረጅም ጊዜ በኋላ ለብሔራዊ ቡድኑ ጥሪ እንደደረሰው ይታወቃል። ብቸኛውም ከባህር ማዶ ጥሪ የደረሰው ኢትዮጵያዊ ተጫዋች ነው። አቡበክር ናስር እና አዲስ አበባ መግባቱ ተሰምቷል። ከዋሊያዎቹ ጋር በቀጣይ ቀናት በልምምድ ሜዳ ልንመለከተው ማለት እንችላለን። ሌላኛው የሀገር ውስጥ ጉዳይ ዮሴፍ ታረቀኝ እንደሚታወቀው በዚህ ውድድር አመት ከሐዋሳ ከተማ ጋር ነው የውድድር አመቱን የጀመረው። ነገር ግን በመሀል ላይ ከክለቡ ጋር ባለመግባባት በስምምነት መለያየታቸው ይታወሳል። ከዛ በኋላ ክለብ አልነበረውም ነበረ። ዛሬ ግን የሊጉን ክለብ መቻልን መቀላቀሉ ተነግሯል። ዮሴፍ ታረቀኝ ከዚህ ቀደም በአዳማ እንደነበረ ይታወሳል። በ2015 በአዳማ እያለ ኮከብ ወጣት ተጫዋች እንደነበር ይታወቃል። እና አሁን በመቻል ለሁለት አመት የሚያቆየውን ኮንትራት ክለቡ ጋር መፈራረሙ ተናግሯል። የአዲስ አበባ ክለቦች አትሌቲክ ሻምፒዮና ቀጥሏል። ዛሬ በ5000 ሜትር ሴቶች ፍጻሜ ተካሂዶ ነበር ና አምሳ አለቃ አያልዳኛቸው ከመቻል አንደኛ ደረጃን ይዛ ስታጠናቅቅ የኢትዮጵያ ንግድ ባንክ ና የኢትዮ ኤሌትሪክ አትሌቶች ሁለተኛ ና ሶስተኛ ደረጃን ይዞ አጠናቋል። በ400 ሜትር መሰናክል ወንዶችም የፍጻሜ ውድድር ነበረ። መቻል አንደኛ፣ ኢትዮ ኤሌትሪክ ሁለተኛ፣ ኢኮስኮ ደግሞ ሶስተኛ ደረጃን ይዞ አጠናቋል። የ5000 ሜትር የሴቶች እርምጃ ፍጻሜ ሲደረግ ኢትዮጵያ ንግድ ባንክ አንደኛ ሲወጣ የመቻል አትሌቶች ሁለተኛ ና ሶስተኛ ደረጃን ይዞ አጠናቋል። ውድድሮቹ በኢትዮጵያ ስፖርት አካዳሚ ነው የሚደረጉት። በነገው ዕለትም የአዲስ አበባ ክለቦች አትሌት ሻምፒዮና ቀጥሎ እንደሚደረግ ተገልጿል። የከፍተኛ ሊግ ጨዋታዎች ዛሬ ተደርገው ነበረ። ዛሬ ሁለት ጨዋታዎች ሲደረጉ ቤንች ማጂ ቡና በጋሞ ጭንጫ አስደንጋ ሽንፈት ደርሶበታል። በከፍተኛ ሊጉ በጣም ጥሩ ደረጃ ላይ ያለ ቡድን ነው። ሁለተኛ ደረጃ ላይ እንዳለ ይታወቃል ሽማጅ ቡና ዛሬ ግን በጋሞ ጨንቻ ሶስት ለባዶ በሆነ ውጤት ተሸንፏል። ዱራሜ ከተማ ከአዲስ አበባ ከተማ ያደረጉት ጨዋታም እንደዚሁ በአዲስ አበባ ከተማ ሁለት ለባዶ አሸናፊነት ተጠናቋል። ዛሬ በነበሩ የከፍተኛ ሊግ ጨዋታዎች ማለት ነው።